ሜቲ ስንት ዓመት ነው? ዋ ውርስን ሁልጊዜ ኬክ ብትበላ ደስ ይላል። አንዳንዴ ኬክ በጣም ብዬ ሶስ ሶስ ቁጭ ብዬ ስጠብቅ ሲጠብቅ እነሱ ደግሞ ስጦታ ያወጡ። እንዴ ነው የሚሰራው? ገንፎ መጀመሪያ ውሃ ታዘጋጃለን፣ ታወቃለህ ከዛ ዱቄት ትጨምራለህ። ከዛ ተማስላለህ። ዶሮ ፋንታ ምንድን ነው? በች ሾርባ በእንጀራ ይበላል፣ ይጠጣል። ሩዝ እንዴት ነው የሚሰራው? መጀመሪያ ድንች ታዘጋጃለህ፣ ትከትፋለህ። ሱቅ ሩዝ ትገዛለህ። ከዛ ተጨምርበታለ። እሺ፣ ታመስሎ። ከዛ ከበጀቴ ውጭ እኔ አሁን የድንች በጀት የለኝም። ገብቷል። መኮረኒ እንዴት ነው የሚሰራው? መጀመሪያ መኮረኒ ትገዛለ። ካለኝስ። አቤት፣ መኮረኒ ተዘጋጃለ። እሺ፣ መጀመሪያ ተጨምራለ። ምን ውስጥ? ድስት ውስጥ እሺ፣ ውሃ ትጨምርበታለህ። ከዛ ተመስሏል። ከዛ መኮረኒ የሆነ በማጥለያ ታጥለዋለህ። ስጎ ትሰራለህ። ከዛ እንደዚህ መኮረኒውን ስጎ ላይ ትጨምራለህ። ከዛ ታሸዋለህ። አለ መኮረኒውን ስጎ ላይ ነው የሚጨምረው ልክ ነው። ድሮ እንደዛ ነው ስጎንሰራና በትንሽዬ ድስት መኮረኒው በደንበጃን ይቀቀላል። በገበች ጨፈርኩ፣ ወጣልኝ፣ ወጣ ጨፈርኩ። ከዚህ በላይ ጨፍር

ከየቱ እንደምትጠኙ እንኳን ይታወቅ። ታልቋለሽ ታልቋለሽ እና እሺ ሄድሽ አቃጣት የሚልሽ ሰውም አለ፣ እንደዛ የሚልሽ ሰውም አለ። አልጨፍርም ስላልኩ ነው ዝም ቢያንቺ አለ። ነገር አይደለም እንደዚህ የሚያደርሽ አለ። ምክንያት አይደለም እኔ ነኝ ቢምትይ እኔ ምን አለ ብታስደስችኝ። እና እሺ አይደለም እንደ ወይ ጨፍሪ ብለሽ ምን ችግር አለ? ሄድሽ ጨፍሪ እስቲ እኔ መጨፈር አልችልም። ያቺውን እዚህ አይን ቀቅለው እራሱ ይበላል።

ሚውዚክ ቻሌንጅ ፓርት ፎር ጥያቄ እጠይቃለሁ እስከ ሰባት ነው። ኩኩ ሰብስቤ አንድ ሁለት ሶስት አራት አምስት ስድስት ሰባት እጨ ሚኒሊኮስ ናቸው። አንድ ሁለት ሶስት አራት አምስት ስድስት ሰባት ጆኒ ራጋ አንድ

ዛሬ ስለ ቦርጭ ማጥፋት ነው። በሳምንት ጊዜ ውስጥ እንዴት ቦርጮትን ድራሽን ያጠፋሉ ብል ኤክሰርሳይዝ ነው ማዘላችሁ። አሁን በመጀመሪያ የምናደርጋላችሁ ድብድብ እያላችሁ አማምቆ የሚያምራችሁን ምግቦች ትበላላችሁ። በመጀመሪያ ለምሳሌ እኔ አሁን ጥሬ ስጋ፣ ሻክላ፣ ንጋት ላይት ግማሽ እና በርገር፣ ፒዛ የመሳሰሉትን የማራችሁን ከበላችሁ በኋላ እንጀምራለን ስፖርት። አሁን ብብ ድብድብ ድብድብ በመሀል ድብድብ እያላችሁ እንደዛ አይነት እንቅፋት አይነት ግሮሰሪ ልናይ እንችላለን። እሾውም በሾው ስለሆነ ጋብተን ረጠብ እናደርጋለን ራሳችንን። አንድ ሁለት እንላለን። አሁን አንድ ሁለት እየጠጣችሁ ሁላችሁም፣ አንድ ሁለት፣ አንድ ሁለት። አሁን ቤት እንቀይራለን። ውጡ ውጡ፣ ካዚያ ነው ውጡ። ፈቀድ ደግሞ ምን ጀመረ? ስለአንድ ምን ያስኩት? ድምፅሽን አታስገብኝ የዩቲዩብ ቪዲዮ እየቀረጽኩ እኮ ነው አሁን። ወደኔ ነው የምንሄደው ቀጥታ ዱብ ዱብ እያሉን ወደ ክለብ ዳይ። አንድ ሁለት፣ አንድ ሁለት፣ አንድ ሁለት። መንገድ ላይ የተቀቀለ እንቁላል መብላት የተከለከለ ነው። አይ ፍቅር ተነሳ እ ፍቅር እንዴት አንደሽ አንቺ? ምን አለበት ብትከሰቅሽኝ? እኔ ስራ ስሰራ ከፋትሽ? ውይ ውይ። አንጉቼ ለቆ ብትነሳ ብዬ ነው እንዲቀል። አሁን ዛሬ በሳምንት ጊዜ ውስጥ እንደ ቦርጅ እናጠፋለን የሚለው ነው ምን